እየቆለን እንገኛለን አመሰ መሰ መሰ መሰ መሰ እናደርገዋለን አያችሁታን በጣም የሚያምረው ላላቲ እ ከመ በጣም ቆየ አንተን ከ ገብስ እንግዲህ ኬንቶ ማለት ነው። ከሰራሁኝ ግን እስቲ ይሞክራሉ ዛሬ እረስቸዋለሁ አረሳሁት ማለት ነው። ቀጥታ እንግዲህ ልብሴን ወደ ላይ አስሬ ጫማዬን በገልበጥ አድርጌ ማለት ነው። ማድቤት ገባው ገባው ገባው ከዛ በኋላ

የለንም ስላችሁ፣ ትላላችሁ። ደግሞ ነው አልታይም ብሎኛል። ማብራት የለውም በዛ ላይ ደግሞ። ማን ነው ባትሪ ላበራ። ማን ነው አራተውኝ አራተውኝ። እና አባይ ዘግን የተቆላ የተፈጨ የሚሸጥ የሚሸጥ በጣም ነው የሚያወጣው። ማን ነው እዚ ውትዬ ላይ። ማን ነው ለምን ብዙ ሰው እየተዘጋጀውን ይፈልጋል። ድካም ምናምን ነው አይወድም ማለት ነው። ተላላችሁ። ማን ነው ድካም የሚወደው። ዲያ ተላላችሁ እና እኔ ሶስት ኪሎ ነው ገብሴ። ለምን ይበቃኛል፣ በ30 ሊትር ውስጥ አልሞላውም። አልሞላውም አሳያችኋል። ስከነ ፕሮቶስ ማናውን ቆልቼ እንዴት አሽቼ እንደማስገባው ብቻ ነው ማሳያችሁ። ከዛ ባላይ ይቀጥላል ማለት ነው። ይሄው እንግዲህ በዚህ መልኩ እያረረ ይገኛል። የሚገርማችሁ እንጨት ራሱ ፈልጫለሁ። አቤት አቤት አቤት፣ የወገብ ቁርጠት የወገብ ቁርጠት እና የመዳም ቅመሞች ዬ ማን ነው። መጥቼ እንጨት ፈልጬ እንጀራ ጋግራለሁ ብለሽ እንዳታሰቢ። እዛው እያለሽ እዛው ሀገር እያለሽ እንግዲህ የተሟላ የተሟላ ነገር እንትን በይ፣ የኤሌክትሪክ ምጣድ ቆንጆውን ፓወር የማይጨርሰውን ቆንጆውን ግዢ። ከዛ በኋላ ምን ታረጊያሽ መሰለሽ፣ በቃ ብዙ ነገር እንደዚህ እንጨት ማያስፈልገው ነገር አዘጋጅ። በቃ ሬዲ አርጊ በቃ ፉል ፉል ፉል አርጊ ቤትሽን ማለት ነው እና እንጂ መጥቼ እንጨት ፈልጬ እንጀራ ጋግራለሁ እንጨት ፈልጬ ማድቤት ገብቼ አበስላለሁ ማለት ከባድ በጣም ከባድ ነው እና እንደውም ወጥ ምናምን መስሪያ የራሱ ምርጥ እንትን ቢኖር አሪፍ ነው እና እንደምንም እንደምንም ብላችሁ ደግሞ በቃ ሲሊንደር ግዙ አሁን እኔ ባለፈው ሲሊንደር ልገዛ ሱቅ ሄድኩኝ ማለት ነው እሄድላችኋለሁ እኔ በቅርቡ 30500 ብር እንግዲህ በቃ ሲባል ሰማውኝ ማለት ነው። 35000 ማለት ነው። 35000 ሲባል ሰምቼ እኔ ደግሞ ቋጥሬ 35000 ብር ቋጥሬ ሄዳለሁኝ፣ 97000 ብር ብለው ደግ ደም ግፊቱን ሳልወድቅ ሳልደፋ ቤቴ ደረስኩኝ። እውነቴን ነው የምለው። በቃ ሳልደፋ ቤቴ መጥቼ ከቻ ውይ፣ እና ነፍሴ ሳይወጣ ማለት ነው። እና ምን ልላችሁ ፈልጌ ነው ባለውን በቃ እቃ በጣም እየጨመረ ነው እቃ በጣም እየጨመረ ነው ማለት ነው። በቃ ምንም ማድረግ አይቻልም። ቆንጆውን ቆንጆውን እንትን ሲሊንደር ግዙ፣ ወላሂ ነው ምናቸው ባለስድስቱ ባለአምስቱ ባለስድስቱ ባለአምስቱ ሲሊንደር ግዙ። ባለአምስት አይኑ ባለስድስት አይኑ ግዙ፣ ጠቅማችኋል። ጠዋት ልጅ ቤኖረባችሁ ጠዋት ለኮስ አድርጋችሁ ቁርሳ ሆን ልክ ስነሳ ማብራቱ ድርግም አይኑ ድርግም የሚያርገውና ማለት ነው። ድርግም ነው የሚለውእና በጣም ተቸግር ያለው ላቸ እና እንደሱ ሆኖ እንግዲህ እየኖር ነው ማለት ነው። ግን በጣም ከባድ ነው ማለነው የካፒታል እና ሲሊንደር አስፈላጊ ነው ላችኋለኝ። ደግሞ በእጅ አጋጣሚ ሳል አላልፈው ማን ምን መሰላችሁ? ፈሪጅ ደግሞ ለጋዛ እኔ ዛ ማንም አላምንም፣ ራሴ አላምንም እንኳን ሰውዬ ብሬን አርጌ ነበር የመጣት ልክ አሁንም እንደገና ስንት ሀያ ሰባት ሺ ብር ቆጥሮ አርጌ በኪሴ ሄድኩኝ እገዛለሁ ብዬ ስጠይቅ ስንት ቢሆን ጥሩ ነው? 59 ሺ ብር አንድ መቶ አርባ አምስት ሊትር ሊትሩ ሊትር ሃምሳ ዘጠኝ ሺህ ተብዬ ደንግጬ አሁንም ሳልደፋ ቤት የገባው እላቸዋለሁኝ። በቃ ያንን የያዝኩት የያዝኩት 27 ሺ ብር መጥቼ እስዋ ምንጣፍ ገዝቼበት መጣሁ። በቃ ይቅርብኝ ብዬ ማለት ነው። እና ምን ላችሁ፣ ፈልጌ ነው እቃ እዛው እያላችሁ በአንድ በአንድ ወር በአንዳንድ ወር ደሞዛችሁን እቃ ግዙ። ይኸው እንግዲህ አሁን ገብሴን እየደረሰ ነው እያረረ ነው ጥቡሽ እያለ ነው አሁን እንዲት እፍን እፍን አፈን እያልኩ ነው። የሚገርማችሁ ነገር እየታፈንኩኝ እገኛለሁ። ከዛ ያው በቃ ሁለቱንም ቆሎች የጨረስኩኝ፣ ከዛ ዶስጤን ጣድኩኝ። እሳቱን ቦል ቦል ቦል። ከዛ ያው ወንፊት አዘጋጅቼ አንዴ ተንተካተካ፣ ከዛ ጋላ ፈቅኩት። ወላይ ብዙም አይታይም አሁን። ምን እንደምናደርገው አላውቅም። እንግዲህ እንደምንም በላጭ ይውት ይውት። ሻርም ማርጉት ማለት ነው ፕሊስ አይ ደመቁ እንደው በጭስ ታፈነች፣ አያችዋ። ከዛ ይሄ ደሞ አሁን ቀዝቃዛ ዋርጌበት አሸው አለው አሸው አለው ደመቁ፣ ዛሬ እንደው በቃ ለናንተ ኬኔቶ ለማስተማር ቆርጣ ተነስታለች። ቤት የምትገባ አይመስለኝም። እንደምታዩት ነው እንግዲህ። ሽርጧን አድርጋ ያረ ቤት እዚህ ላይ ኩፍያስ ታረግ ማለት ነውና ሽት እያረገች ነው። ይዋት ይዋታው አቃተለኝ ከዛ የቃስቃዛ ውሃ ትንሽ ጨመርኩበትና በጀሽ ታረቁት። እሽት እሽት ነው ያረኩት። እና ያው እንግዲህ እንደምታውቁት በቃ ጠይቁኝ፣ ከምሬ ነው የምላችሁ። በቃ አሁን እኔ እስካሁን ድረስ ያው ሁሉ ዋጋ ጥሪ እያዞረኝ ይገኛለሁ። እስካሁን አልመለሰኝም። እንደው አድርጉልኝ እንዲህ መልሰኝ። የዋጋ ጥሪ ዞ ያዞረኝ ነው አሁን ሰርተሻል። የሁሉ አመት ብሬ እልልሽ ወይ እንዳትሉኝ አደራችሁ ማለት ነው። እንዳትሉኝ እንዳትሉኝ፣ ቤት ሰርቼበት ነው የመጣሁት በቃ ቤቴ እንደምታዩት የሸራ ቁሽና ነው። አይታችሁታል። አይታችሁ መፍረድ ትችላላችሁ። ወይኔ ጉዴ ነው እና ከሽኢን ልብስ እውነቴ፣ ከቲሞ ልብስ ከምትጠልቡ ብራችን አጠራቅማችሁ እቃ ግዙበት። ከምር ገዝተው ገዝተው ያስቀምጡላቸው። ኦሪጂናል ኦሪጂናል እቃዎች ማለት ነው። ይሄ የኔ ምክር ነው። እውነቴ ነምራችሁ